እንግዲህ ዛሬ ንግስቷና ንጉሱ በአዲስ ነገር መተውልናል፣ በሰፕራይዝ ማለት ነው። ትላንትና የተባለውን ዛሬ ይነግሩና ማለት ነው። አሰላሙ አሌኩም ወራህመቱላሂ ወበረካቱ፣ እንደምን ዋላችሁ ማለት ነው። እና ዛሬ እንግዲህ ያው እየሰርጉን ምንድ ነው፣ ውስ ወስ ነው ነገራቶችን፣ ወስ ነው። ዛሬ እንግዲህ የውሳኔ ሰው ሆኖ አብርሽም ይመጣል ማለት ነው። ዛሬ ምርጥ ነገር አላችሁ፣ ጠብቁ። ያው እንደተፖሰትላችሁ አዲስ ነገር አለ። ያው በአዲስ ነገር መተውልናል ሩታዬ እና አብርሽ ማለት ነው። እንጃ እኔ የምላችሁ ግን ለእኔ ብቻ ነው ግርማ ሞገሱ የሌለ ነው ከሮታዬ ጋር ሲሆን አብርሽ ማለት ነው የሌለ ግርማ ሞገስ ይደፋበታል። እና የእኔ ማሮች ቪዲዮን እንጠብቃለን። ማንም እንዳይቀር በአብርሽ ቤት ማለት ነው። ሁላችንም እዛ እንገናኝ። እና ደግሞ ፋሚሊዎችን ላይክ እያረጋችሁኝ አይደለም? ሰብስክራይብ እያረጋችሁኝ አይደለም? የኔ ማሮች በኮሜንትም ሀሳብ አስተያየታችሁን ስጡኝ። በጣም ወዳችኋለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የኔ ማሮች፣ የኔ ቅመሞች ማለት ነው። ውድድ ነው ማረጋችሁ። ባይ ባይ። ከቪዲዮ በኋላ እንገናኛለን ማለት ነው።